እንግሊዛዊው ኢንተርናሽናል ማርከስ ራሽፎርድ ከማንቸስተር ዩናይትድ ወደ ባርሴሎና በውሰት ካቀና በኋላ ጥሩ ጊዜን እያሳለፈ ይገኛል። ለብሩ ግራናዎቹ ባደረጋቸው ሰባት ጨዋታዎች ስምንት የጎል አስተዋጽኦ ማድረግ ችሏል። ከዚህ ጋር ተያይዞ የቀድሞ የባርሴሎና ተጫዋች የነበረው እንግሊዛዊው ጋሪ ሊንከር ራሽፎርድን በተመለከተ ሀሳቡን አጋርቷል። እውነት ለመናገር በባርሴሎና ጥሩ አጀማመር ይኖረዋል ብዬ አላሰብኩም ነበረ። ማርከስ በቡድን ውስጥ ተወዳጅ ሆኗል። በሜዳ ላይ ራሱን በሚገባ እያሳየ ነው። ይህ ለተጫዋቹ ጥሩ ነገር ሀገር ነው። በጣም ጎበዝ ተጫዋች ነው። በሲቪያ በተሸነፉበት ጨዋታ ማርከስ ኮከብ ነበረ። በቀጣይ ግን ራሽፎርድ ፍጹም ቅጣት ምት እንዲመታ ቢደረግ ጥሩ ነው፣ ምክንያቱም ስለሚችል። በማርከስ ራሽፎርድ ተደስች ያለው የተለየ ተጫዋች ነው ሲል ጋሪ ሊንከር ሀሳቡን አጋርቷል። የባርሴሎና አሰልጣኝ ስዲተር ፊሊክ በበኩላቸው ተሰጠ ያለው ድንቅ ተጫዋች ነው። ዋናው ነገር በራስ መተማመን ማግኘቱ ነው። እንደ እሱ አይነት ተጫዋች ማስፈረም እንፈልግ ነበረ። በብቃቱ አልገረምም፣ ምክንያቱም ያለውን ብቃት ስለማውቅ ነው ወደ ክለቡ ያመጣው። ሰጥተዋት በማለት ሀንስ ፌሌክ ሀሳባቸውን ሰጥተዋል። ፈረንሳያዊው ድንቅ የፊት መስመር ተጫዋች ኪሊያን ኤምባፔ ወደ 2022 መለስ ብሎ ስለ አርጀንቲናና የፈረንሳይ ብሔራዊ ቡድን የፍጻሜ ጨዋታ አስተያየቱን ሰጥቷል። አርጀንቲና የ2022 የዓለም ዋንጫ ማሸነፍ ይገባታል። እነሱ በሙሉ ጨዋታው ከኛ የተሻሉ ነበሩ፣ ድሉም ይገባቸው ነበር። በዓለም ዋንጫ ፍጻሜ መሸነፍ እጅግ ያሳዝናል፣ ሀዘን ውስጥም ይከታል። አሁን 2026 የዓለም ዋንጫ እየመጣ ነው። ስለዚህ እንደ 2022 የዓለም ዋንጫ በሚያሳዝን ሁኔታ እንዲጠናቀቅብን አናደርግም ሲልም አስተያየቱን ሰጥቷል። ኤምባፔ በያዝነው የውድድር አመት ድንቅ አጀማመር ማድረግ የቻለ ሲሆን የዓለም ዋንጫው በሚካሄድበት አመት ላይ ልዩነቶችን መፍጠር መጀመሩ ደግሞ ከወዲሁ የበርካቶችን ትኩረት እንዲያገኝ እየረዳው ይገኛል። በ18 አመቱ ከፈረንሳዊ ብሔራዊ ቡድን ጋር በራሻዊ የዓለም ዋንጫ መንገስ ችሎ የነበረው ኪሊያን ባደረጋቸው ሁለት የዓለም ዋንጫ ውድድሮች 14 ጨዋታዎችን አድርጎ 12 ግቦችን ማስቆጠር ሲችል ሶስት ግብ የሆኑ ኳሶችንም አመቻችቶ ማቀበል ችሏል። በካታሩ የዓለም ዋንጫ ከፍተኛ ገባ አስቆጣሪ መሆኑም አይዘነጋል።

ለበርካታ ዓመታት የመርሲሳይዱን ቡድን ኤቨርተንን በታማኝነት ማገልገል የቻለው ጆርዳን ፒክፎርድ በጣፋጮቹ ቤት ውስጥ የሚያቆየውን አዲስ ረዘም ያለ ኮንትራት ሊፈራረም መሆኑ እየተነገረ ይገኛል። የእንግሊዝ ብሔራዊ ቡድን ዋና የግብ ዘብ የሆነው ጆርዳን ፒክፎርድ በኤቨርተን ቤት ያለውን ቆይታ አሁንም ለማስቀጠል ዝግጁ እንደሚሆን በስፋት ሲነገር፣ ምናልባት በዛው ቡድን ውስጥ የእግር ኳስ ህይወቱንም ሊቋጭ ይችላል ተብሎ ይገመታል። አሁን ላይ በኤቨርተን ቤት ያለው ኮንትራት እስከ 2027 ድረስ ብቻ የሚቆይ ሲሆን በአዲሱ ኮንትራት ውስጥ ውስጥ ግብ ጠባቂው ለአምስት ዓመታት የሚያቆየውን ውል ይፈርማል ሊፈርማል ተብሎ ይጠበቃል። ፒክፎርድ በ2017 ከሰንደርላንድ ኤቨርተንን ከተቀላቀለ በኋላ በቡድን ውስጥ ድንቅ የሚባል እንግልጋሎት እየሰጠ ሲሆን በበርካታ የቶፊዎቹ ደጋፊዎች የሚወደድ ተጫዋች ነው። ኤቨርተኖች ባሳለፍ ነው የክረምቱ የዝውውር መስኮት አመርቂ የሚባል የዝውውር ጊዜን ካሳለፉ በኋላ አሁን ላይ ትኩረት አድርገው በቡድኑ ውስጥ ያሉ የቁልፍ ተጫዋቾችን ኮንትራት እንደሚያራዝሙ ይጠበቃል።